እሺ ሰላም አለይኩም ወራህመቱላሂ ወበረካቱ፣ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ክርስቲያን ወንድሞቼ፣ ወንድምና እህቶች በያላችሁበት ሰላምታ ይድረሳችሁ። እንግዲህ ሰሞኑን ከዚህ ነገር አላህ ይጠብቀን። በስደት ላይ የምትገኙ እህትም ወንድሞቼ፣ ከዚህ ከአእምሮ ማጣት እና ራስን ከመሳት ራሳችሁን አላህ ይጠብቃችሁ። ራሳችሁን ጠብቁ በያላችሁበት ማለት ነውና እንግዲህ በዚህ በሁለት ቀን በተለይ ሳኡዲ ላይ የምንሰማው ነገር ብዙ ነገር አለ። አንድ አረቦቹ እያወጡ እየጣሉ ነው። ምክንያቱም እናንተ ብዙ ነገር ስታስቡ ብዙ ቅንጭላታችሁ ውስጥ የሚፈጠር ብዙ ነገሮች አሉ እና አታስቡ ነው የምለው። ወላሂ እያያችሁ ነው። ከወደቃችሁ ማንም አያነሳችሁም። ወላሂ እንደምታዩት ቼታችን አስፓልት ስር፣ ማነው መኪና ስር፣ አስፓልት ላይ ነው የወደቀችው አውጥተውም ጥለዋታል። ምክንያቱም ምንም አያደርጉላቸው ማረቡ በቃ ለእነሱ ምንም አደላችሁ እናንተ። እነሱ የሚፈልጉት ስራና ስራቸው ብቻ እንዲሰራላቸው ስለሆነ ከዛ በኋላ እናንተ ሞታችሁ አልሞታችሁ፣ ብር ላካችሁ ለቤተሰቦቻችሁ ኖራችሁ አልኖራችሁ አይሉ። የምነግራችሁ ነገር አንድ ለመዳሜ ትወደኛለች መዳሜ ይወደኛል ብላችሁ የምትጠገረሩት የምትሰሩት ነገር በቃ ብዙ ነገር ያስታክላችኋልና አሁን ላይ ደግሞ አየር ምነው መሰለኝ ብዙ ነገር ቅንጭላታችሁ ላይ የሚፈጠሩች ስላሉ ተጠንቀቁ። ብዙ ከማሰብ ይሄ ነገር የሚመጣው ማለት ነው እና ከባልሽ ጋርም ተጣልተሽ በገንዘብ ምክንያት ልትለያይ ላይ ብዙ ከርቶሽም እንደሆነ ተጠንቀቂ። ምክንያቱም ገንዘብ ሰርተሽ ነው የምታገኙ፣ የበላሹን ገንዘብ ለፍተሽ ነው የምታገኙ። ተሰርተው ያገኛል በቃ ራስሽን ታጣሽ። ግን በቃ እኔ ንገሪሽ፣ የአገርሽን አፈር እስከማጣት ድረስ ትደርሻለሽ። አሁን ጌታችን ጣፈንታዋ ምንድን ነው? የሚያነሳት የለም። ኤጀንሲ አሁን ላይ የኢትዮጵያ ኤጀንሲ ራሳቸውን ታላወቃችሁ፣ ማን ነው የሚያነሳችሁ? ሂዳችሁ እዚያ እኔ ንገራችሁ፣ ወይ ጓደኛ ታላት እንጂ ይችልሽ እንደ በቃ አላል ላላህ ብሎ ለፈጣሪው ብሎ ጓደኛ ያንሳት። ሼር አድርጉት ይህም ቪዲዮ ላይ ሼር አድርጉላት እና ይቺ ልጅ በገንዘብም ሆነ ከዚህም ከኢትዮጵያ ገንዘብ ሂዶ ከሆነ ወደ ሀገሯ ተንጣና እዚህ የምድንበትን ነገር ይመቻች እና ምን ለማለት ፈልጌ ነው? በዚህ በሁለት ቀን ውስጥ ይቺ ምስሉ ላይ የምትመለከቷት ላሳያችሁ እና እንግዲህ ተመልከቱ። ይቺ እና ይቺ መጀመሪያ ላይ የተመለከታችኋቸው በሁለት ቀን ውስጥ በዚህ በሁለት ቀን ውስጥ ማለት ነው የተፈጠሩ ነው። ሁለቱም ሳኡዲ ላይ ነው። ሳኡዲ ምድር ላይ ነው። ራሳቸውን ማጣት ደረሱት። ብቻ አሁን እንደምታዩት ነው። ራሷን አታቅም። አሁን ይቺ እንኳን አልወደቀችም። አሁን ኢትዮጵያ ኤጀንሲ ነው ያለችው። ሳኡዲ ውስጥ ነው ያለችው፣ ኤጀንሲ ውስጥ ነው ያለችው ማለት ነው እና የምታውቀውም ሰው ሚላትም እዙሁን ያደረችው ብለዋል። እዙሁን ማድራ እየረበሸች ነው ብለዋል እያሉ ነው ማለት ነው። አሁን ስለሰማሁት ነው። እና ይቺ ቢያንስ ቁማለች ይቺ እንኳን ወደ ሀገሯ መግባት ቻንስ አላት፣ ምክንያቱም ምግብ መምላት እንትን ይኖራት። ያቺ ግን ወርቃለች፣ ራሷን በጣም ጎርታለች ይቺ ማለት ነው። እና ሁላችሁም ከነዚህ አይነት ነገር አላህ ይጠብቃችሁ። ወጥቶ ከመቅረት ወጥቶ መቅረት ጅል ነው፣ ወለ ከምነግራችሁ በላይ በተለይ እንደዚህ አእምሯችሁን አጣችሁ በሳኡዲ ምድር ላይ እንዳትቀሩ፣ ውድናት እህቶች በተለይ አሁን ላይ አብዛኛው መንስኤያችሁ እንደዚህ የምትሆኑት ብዙ ከማሰብ ቤተሰቦቻችሁ የሆነ ነገር ስታጡ፣ አባት ወይም እናት የሆነ ነገር በቃ ልጆቻችሁም የሆነ ነገር ስታጡ በሞት የተነሳ ዳግመኛ ይወለድ አይመስላችሁም። በቃ ልጅም ካጣችሁ አላህ ነው የሰጣችሁ መልሶ አላህ ይተካችኋል። ተረጋጉ። በቃ ሁሉም ወደዛው ነው። እና ሁላችሁም ረጋ ብላችሁ ገንዘብ ጠፍቶባችሁ እንደሆን ገንዘብ ተሰርቶ ይመጣል። በቃ አረ፣ ለምን ራሳችሁ ጋር አትመካከሩ? ሰው አታችሁ ከሆነ እራሳችሁ ጋር መመካከር እንጂ እንደዚህ አእምሮ እስከ መድረስ እኔ ብቻ ወጥቶ ከመቅረት አላይ ጠብቀን። ሰርታችሁ ወደ ሀገራችሁ ቶሎ መለስ በሉ። እንደዚህ አብዛኛው አየር ቀየረው

ብዙ ለፍተን በቃ አቅም እስከሚያንሰን ድረስ ቤተሰብ በገንዘብ እስተማጣላ ድረስ ደርሰን ደግሞ እንደዚህ ነገር ሲያጋጥመን ከባሩን የሚሆነው ኒንገራችሁ እንኳን እንደዚህ ኩናችሁ ማለት ነው። እንኳን እንደዚህ አእምሯታችሁ አገራችሁ በጤነኝነታችሁ በቃ ኖርማል ሆናችሁ ገብታችሁ ጤና የላትም ነው የምትባሉት ማለት ነው። በተለይ መዳም ቅመሞች ወላይ ምሬን ነው የምነግራችሁ። እቺ ጤና የላትም ከአረብ ከአረብ ሀገር እኮ ነው የመጣችሁ ነው ብዙ ተናጋድ ትሆን ያለሽ አንቺ እዛ ታፍነሻል ብዙ በቃ ብዙ ነገር ደርሶብሻል ከአረብሽ ጋር ተጣልተሻል ጓደኛ የለሽም ምናምን እዛ ሀገር ማለት ነው እዛ ሀገር ስትመጪ ደግሞ ማውራት ቤተሰቦቻችን ጋር መጫወት ምናምን ነው አይደል የሚያምራችሁ እዛ ሀገር ስትጫወቱ ስትስቁ ምናምን እንደ ምንድነው የሚያወጩ እንደ እንደጅል ነው በቃ ስትወሪቂ አይደል ስትወርድቂ ምናምን ምናምን ሲው ከአርባ ሀገር እኮ ነው የመጣችሁ አብዳይ ለንዲ ቆይተነስ ቆይ ተጣቀለ ተመለሳለች ወደዛው እጣፈንታ ወደዛው ነው ነው በቃ እኛ ሀገር ሰው እንደዛ ነው የሚላችሁ። ከማን ጀምሮ ገንዘብ ስታበሉት ስታጠጡት እንደፈለገ ዶሮ ሲበላ እንደፈለገ ሲጠጣ የነበረው ሰው ነው እንደዛ የሚላችሁ እናንተ ግን በወር ሰላሳ ሺህ 50 ሺህ እየሰራችሁ የተቀደደ ልብስ ነው የምለብሱት እኮ አሁን ላይ ግን፣ በወረ 50 ሺህ እንደምሰሩ አታቁም። በወረ 50 ሺህ ብር እየሰራችሁ በኢትዮጵያ አንደኛ ቢዝነስ ይሄ ምን ነው? ማን ነው ይሄን እንትን ማለት ነው? ከዲግሪ በላይ የያዘ እኮ ነው እናንተ ብሉ ምትሰሩት ማለት ነው። ግን ያንን እረስታችሁታል። እስከ 50 ሺህ እየሰራችሁ ውስጥ ልብሳችሁ የተቀደደ ምናምን ኤርፎናችሁ የተቆረጠ ስልካችሁ የገፈፈ ምናምን እኮ ነው። ይህንን አትርሱት። ግን እንደዛ ሲፈጨፍጭ ዶሮን ሲፈልግ ላመት ባል ሲፈልግ አብዛኛውን ጊዜ እያረደ ሲበላ እንደዛ እንደዛ የሚላችሁ ይህ ቤተሰብ ነው። እሺ ብቻ እኔ ውስጣ ይሆናለሁ። ስለ እናንተ ስናገር የምሬ ነው። እዚ ሙን ስላ ነው ማለት ነው። በእናቴ እናቴ ስምንት አመት ነው የተሰደደችው። ማን ነው ዘጠኝ አመት አስር ከዛ በላይ ተሰዳለች። በእናቴ ስላ የሆን ነው መሰለኝ አበሳጨኛል። ስለ እናንተ ሲወራ እሺ። ብቻ ቀጣይ ቪዲዮ እንገናኛለን። አይድዘንባችሁ፣ እናመሰግናለን። መልካም ጊዜ መልካም ስራ ይሆንላችሁ። ራሳችሁን ጠብቁ ማለት ነው።